ምናምን በማ ከስራ ያላችሁ ሁላችሁም ጽፉ ጻፉ ማና ስማ በስም ደረጃ በስም ደረጃ ማና ስማ ሁላችሁም ጻፉና ወደዚ ወደዚህ 2025 ላይ አንድ ሆነን ኢቫንጀሊካልን ነገር ኢትዮጵያ ውስጥ ጸጥ እናድርገው። እፎ የጀመረው የሚገርምህ ቅዱሳን ጻድቃን ሰማዕታት አትገላት እራሱ ልክ ካሳመኑ በኋላ